ሰላም ሰላም፣ ውድ ቤተሰቦቼ፣ ሰላም ናቸው ሰላማችሁ ብዛ። ዛሬ ደግሞ የሚያስደነግጥ ነገር ነው ያየ ነው። በሀይሚ ልጀምረው እስኪ፣ በሀይሚና እና በብሩክ ያው እኔ ቀን አይመቸኝም እንግዲህ ማታ ነው የእነሱን አንዴ ፕሮግራም ካየ በኋላ ነው ቪዲዮ የምሰራው። ያው ስራ ስላለኝ ብዙም ለቪዲዮ ለመስራት ብዙም ጊዜዎች ስለማይኖሩኝ አንድ ጊዜ ቪዲዮቸውን አይና አንዴ ነው ማታ የምሰራው። እና አሁን ስጠባበቅ እንግዲህ ያየሁት ማታ ስገባ ያው አሁን ያየሁት፣ በጣም ግን ቀን ያው ስራ ላይም ብሆን ፖስት ያደረጉትን እያየሁ በጣም ግራ ገብቶኝ ነበር። ወይ ዛሬ ጉድፈላ ምክንያቱም ትላንትና ብሩክ ፕራንክ ሲያደርጋት ሀይሚ የመልስ ምት እንደምትሰጥ እርግጠኛ ነበር ሁላችንም። ዛሬ ደግሞ ወደ ረፋድ ላይ ያው እዛው ስራ ቦታ ሆኜ አጋጣሚ ስመለከት ያ ቪዲዮን ፖስት አርጋ አይቸው ነበር። እሱ ልጅ ደግሞ ከማን ነው ከብሩ ጋር አይቸው ነበር ፎቶ ቪዲዮ ሲዘዋወር። በጣም ነው ወይኔ ዛሬ ምን ይዛለት መጣ ነው ጉዳችን ፈላ። ደግሞ በሰው ሀገር እንዳይጣሉብን ብለን ማለት ነው ሁላችንም ግራ ገብቶን ነበር። ወይ ሀይሚዬ የማታመጣው እኮ ነገር የለም። እሷ ቅመም የሆነች ልጅ ግን በነገራችን ላይ እኔን የምትከታተሉ ሰዎች የምታዳምጡኝ ሰዎች ላይክ የምታረጉኝ የምትሰሙኝ በጣም ሁላችሁንም አመሰግናለሁ። እግዚአብሔር ይስጣችሁ፣ ተባረኩልኝ። ግን በዚህ አጋጣሚ ያው የምነግራችሁ ሀይሚዬን የሀይሚዬን ቪዲዮ ገብታችሁ ሼር አድርጉላት። ብዙ ጊዜ የእሷ አይንቀሳቀስም የብሩክ እንደውም ይንቀሳቀሳል የእሷ እንትን አይንቀሳቀስም ላይክ ሰብስክራይብ እንድታረጓት፣ ሼር ብታረጉላት፣ ኮፕሊን ብታረጉላት በጣም ደስ ይለኛል። እንዳትረሱ ባካችሁን። እነሱ ኢትዮጵያ ውስጥ አደል የሚኖሩት እና ብዙ ነገር ብዙ ወጪ ያለባቸው። በአሁኑ ጊዜ ኢትዮጵያ ውስጥ ኑሮ ደግሞ በጣም ከባድ ነው። ትምህርት መማር አለ፣ የቤት ኪራይ አለ። ራሳቸውን ነው የሚያስተዳድሩት እንዳለ ወጣቶቹ በአጠቃላይ እነዚህ የወታጀራ ልጆችም ሆነ ሌላም በኢትዮጵያዊ ባህላችን አድገን የሆነ ቦታ ስንደርስ ያው ወላጆቻችንን የመርዳት እንትን አለብን፣ ግዴታ አለብን፣ እናደርጋለን። ሁላችንም በተለይ እኛ አፍሪካኖች ይህን ነገር እናደርጋለን። እንደውም እዚህ ሀገር፣ ብዙ ጊዜ ያው የተወሰኑት ካልሆኑ በስተቀር ልጆች የወላጆቻቸውን አይረዱም። እንደ ግዴታ አይቱ አይቱ ግዴታ አይደለም። የተወሰነ ጥቂቶቹ ነው የምታገኙት። እንደውም እድሜያቸው ሲሄድ ትልልቅ ሲሆኑ ያው የአሌ እነሱ መዋያ ቦታ የሚገቡበት አዛውንቶች የሚገቡበት ራሱ መንግስት የመደበላቸው ባጀትም ለዚህ የተዘጋጀም ነገር እንክብካቤ የሚደረግላቸው ቦታ አላቸው። እዛ ነው የሚገቡት እና ልጆቻቸው አንዳንዶቹ እንደ ስንሰማ እንደ ስንሰማ ከነሱ ጭራሽ የማያቸው ሁሉ አሉ። እዛ ጋር የሄዳችሁ መጎብኘት ትችላላችሁ፣ ማየት ትችላላችሁ ግን በጣም ችግር ነው ሳይ እንደው ምን ራሴ ይደንቀኛል። ግን እኛ በባህላችን በሀገራችንም በአስተዳደጋችንም ከቤተሰቦቻችንም እያየን ያደግነው ነገር ወላጆቻችንም ወላጆቻቸውን ሲረዱ፣ ዘመዶቻቸውን ሲረዱ እያየን ያደግ ነው። እኛማ አሁን ያንን ነው የምናደረገው። አረብ ሀገር ቢሰደድ ሰው የትም አሜሪካን የሚሆን ኢሮፓ ሀገር የሚሆን የትም ሆነ ሰርተን ወንድሞቻችንን መርዳት ወላጆቻችንን መርዳት ቤተሰብ ላይ ችግር ካለም እነዛን ነገሮች ማድረግ ነው የኛ ባህል እና አሁን እነዚህ ልጆች እነዚህ ቱብ እየሰሩ የሚተዳደሩ ልጆች የታጅራ ልጆች በብዛት ቤተሰቦቻቸውን ይረዳሉ። የተለያየ ወጪ ያለባቸው አዲስ አበባ ውስጥ በጣም ቤት ውድ ነው። በጣም ትራንስፖርት ራሱ ውድ ነው። እኔ ሄጅ ባየሁበት ወቅት ከሁለት ዓመት በፊት ትራንስፖርት ራሱ በጣም በፊት ከምናውቀው በጣም በጣም ጨምሯል። እቃዎች፣ የሚገዛዙ ነገሮች፣ የቤት እንትኖች ሁሉ ብዙ ወጪ አለባቸው እና እኔ አሁን እኔ ስራ እንሰራለን ዝም ብለን የራሳችንን እንጆይ ለማድረግ አስተያየት ለመስጠት ያየነውን ነገር ላይ በቃ ማውራት አስተያየት መስጠት ደስ ስለሚለኝ ነው። በበኩሌ ሌሎችም አሉ ግን ይበልጥ እኔ ያሳዝናል ልጆች ናቸው፣ ማደግ አለባቸው። ራሳቸውን ችለው ደግሞ ለሰው መትረፍ የሚፈልጉ ልጆች ናቸው፣ የሚሯሯጡ ናቸው። ያን ይህንንም እየሰሩ ተጨማሪም ስራ ስለሚያስፈልጋቸው በተቻለን መጠን ብናሳድጋቸው እና ገብታችሁ ያው እኔ በእርግጥ እነሱ የምትወዱ ሰዎች ናቸው፣ እኔ የምትከታተሉኝ የምታያቸው ሰዎች ናቸው። ግን ሼር አርጉላቸው፣ ኮፕሊን አርጉላቸው። የሀይሚዬ በብዛት አይንቀሳቀስም፣ እንደውም እና በዚህ መልክ ብንተባበራቸው በጣም ደስ ልናግዛቸው ስለ እነሱም እየሰራን በዚህ መልክ ብናግዛቸው በጣም ደስ ይለኛል። ይህን ስለምታደርጉ አመሰግናችኋለው። ታደርጋላችሁ ብዬ አስባለሁ። በጣም ጥሩ ጥሩ ሰዎች ናችሁ። የምታዳምጡኝ ሰዎች አስተያየት የምትሰጡኝ አመሰግናለሁኝ። እና ይህ ዛሬ በከባዱ መታል። እሷ ስትመጣ ደግሞ ከበድ አድርጋ ነው የምትመጣው። ግን ደስ የሚለው ነገር ፕራንኩም በአንድ ቀን ጀምራ በአንድ ቀን መተው ጀምራለች። ዛሬ እንዳየኋት ያው ልጁ እንግዲህ ሹፌራቸው ነው እንግዲህ ቀንም ላይ እንዳየሁት ሹፌራቸው ነው ሲሉ ነበር አንዳንድ ሰዎች። እኔ ቀድሜ መረጃ መስማት ከነሱ አልፈልግም። እነሱ ያቀርቡትን አይቼ በዛ ነገር ላይ ነው መስጠት ንፈልገው። ምክንያቱም እነሱም መረጃ መስጠት አይፈልጉም። አንዳንድ ልጆች አትመኗቸው፣ ውሸታቸውን ነው። እንደዚህ ነው፣ ቀለበት ዛሬ ሊያደርግ ነው፣ ዛሬ ልዩ ቀን ነው፣ እንደዚህ ነው የሚሉት፣ የተለያየ የሚያሰራጩት። እነሱን አትስሙ። አንዳንዱ የሚያስደነግጥ ነገር ነው፣ አንዳንዱ ምኞቱ ጥሩ እኮ ነው፣ መኪና ገዛ፣ ቤት ገዛ፣ ምኞቱ ጥሩ ነው። ለእነሱ ግን ያልሆነ ነገር አውርቶ ሰውን ከማጓጓት፣ አይተን ባየነው ነገር ላይ አስተያየት ብንሰጥ ጥሩ ነው። እኔ ጠብቄያቸው ነው የምሰጠው፣ በሚመቸኝ ሰዓት ማለት ነው ማታ ሲመቸኝ እና እኔ በጣም ደንግጬ ነበር። ቀን ላይ ሀይምዬ ዛሬ ከሌላ ሸበላ ጋር መታለች፣ ምን ልታደርግ ነው? ምን ሊፈጠር ነው? በሰው ሀገር አስታራቂ በሌለበት ብዬ ነበረ። ደስ ይላል ግን ብሩክን አብረው ጭርጭር አድርገውታል። ትናንት በጣም ተናዳ ነበር። ሰሞኑንም በተለያየ ነገር ሲያናድዳት ነበር። ያንን ብድር ሊመልሱ ነው። እኔ እንዳይጣሉ ስለምፈልግ ነው። በመሀል እንደዚህ ፕራንክ በሚደራረጉበት ቀን ሁለቱም ግንፍል የሚሉ የሚናደዱ ትግስት ያወጡ እልህኞች ስለሆኑ እንዳይጋጩ በመፈለግ ነው የምፈራው፣ እንጂ ያው የአንድ ቀን ፕራንክ ጥሩ ነው ደስ ይላል። እና መጀመሪያ ደንግጬ ነበር፣ እንደውም ወይ ወንዶቹ ሁለቱ እንዳይደባደቡ። ግን ከጅምሩ ነግራናለች፣ ለእኛ አስረድታናለች። ጎበዝ ነች። መች ሳትበቀል ብድር ሳትመልስ አትቀርም። ያው ወንዱም ጥሩን የተጫወተው ልጁም፣ የመጣው ልጅ ሾፌራቸውም ጥሩን የተጫወተለት የተጫወተላት፣ ሚናውን የተሰጠውን ካራክተር ማለት ነው በመሀል የተለዋወጡት ወይ ብሩክ በቃ ሲናደድ ቀጥ ብዬ፣ ወደ ሀገርሽ ነው ምሸኝሽ ከሀገርሽ ቢፈልግሽ ቢፈልግ ራሱ ያንጣሽ እንጂ እኔ ቀጥታ ወደ ሀገርሽ ነው መለሰሽ። ላሳዘነኝ ደግሞ የሆነ ደክሞት የመጣ ነው የሚመስለው፣ ትንሽ አበሳጩት። ብቻ ሁለቱን ኮስተር ብለው፣ ሀይሚ በዚህ ነገር እንደሆነ የተካነች ነች። ልጁንም ደግሞ በደንብ አሰልጠናውን የመጣችው። ያው በአንድ ቀን ስለነገሩት እውነቱን ደስ ብሎኛል። በዛው በተናደደበት ስሜት ቢለያዩ ሌላ ደግሞ ችግር ይፈጠር ነበረ። ደስ ብሎኛል። የሀይሚ ሁኔታ የልጁም ሁኔታም እንደገና ደግሞ የብሩክ ሁኔታ ማስቆኛል። ያም ወደድኳት ይለኛል፣ ያም ወደድኳት ይለኛል፣ ከስንቱ ጋር ነው የምጋጨው ሲል ነበረ። ሀይሚዬ እንኳን አታደርግም እንደዛን አይነት ነገር። በጣም ጨዋ ሴት ነች። እንደውም እየፈራች ፎቶ ላይ አይታችኋት እንዲሁን ቀን የተፎሰተው ፎቶ ላይ ልጁን እንኳን እንዲህ ተጠግታ ለመያዝ ለመንካት ራሱ ቀስ ብላ ተጠንቅቃ ነው የእጁ አቀማመጥ ራሱ እንደዚህ ፎቶ ፖስት ያደረጉት ላይ እና በጣም ጠንቃቃ ነች ለእንደዚህን አይነት ነገር የተፈታች ልጅ አይደለችም። ጨዋ ነች ታስታውቃለች እ ከማንም ወንድ ጋር ተለጣጥፋ ሰርታ አታውቅም። ከዚህ ጋር ብትሰራም በቃ ስርዓት ባለው መንገድ ነው። ፎቶንም የተነሳችው ያው ፕራንክ እንደሆነ ሁሉም ሰው አውቋል። ፕራንክን የዛሬው ፕራንክ የተለየ ነው። እንግዲህ ቻለው እየተባለ ነበር የቆየው። ያው ጥሩ ልጅ ነው እግዚአብሔር ባርከው። ልጁም በስርዓት እያዝናናቸው ነው የተለያየ ነገርም እያሳያቸው ነው። ብሩክ በማይመቸው ሰዓትም ው እያዝናናት ነው ያለው ደስ ይላል። እንግዲህ እኔ ብቻ የምፈራው ደግሞ አሁን ደግሞ ጫን ባለ ሁኔታ ብሩክ ደግሞ ሌላ ሰው ይዞብን ሌላ ሴት ይዞባት እንዳይመጣ ነው በሚቀጥለው። ምክንያቱም እንጂ ያስጠላኛል አንዳንድ ጊዜ በእንደዚህ በሴት ይዞ መቶ ወንድ ይዞ መቶ የሚሰሩት ብራንክ ያው ግን ምን ያድርጉ ስራ ነው። እና እንግዲህ ደስ ይላል። ያው ዛሬውን ስለነገረችው ደስ ብሎኛል። በአጭሩ ይሄንን ነው በዚህ መልኩ በማለቁ ደስ ብሎኛል። ነገ እንግዲህ ብሩክ ሌላ ነገር ይዞብን እንዳይመጣ እግዚአብሔር ይርዳ ይርዳን ማለት ነው የሚያስፈልገው። ሌላው ደግሞ ዛሬ ደስ ያለኝ ሌላው ደግሞ አብርሃምና ሩታ ያው ያሁ ነገር አልፎ እንደዛ ሲጣሉ እንደዛ የተለያየ ነገር ሲደራረጉ ያ ሁሉ ነገር አልፎ ዛሬ ደግሞ ተስማምተው ጋሽዬ መጥተው አስታርቀዋቸው ነገሮች ሁሉ ወደ ቦታቸው ተመልሰው ያው ያንን ፈተና እንደገና ደግሞ ባላዩት ደግሞ ባልተፈጠረ ነው ምለው እንግዲህ ዛሬ ስትናገር ሩታ በቃ ካሁን በኋላ በመሀላችን እንደዚህን አይነት ነገር አይፈጠርም፣ ማድረግም የለብንም ብላ ተናግራለች። እንግዲህ አሁን ደስ የሚለው ነገር እነሱም እንግዲህ ወደ ዱባይ ሄደው ቀለበት ለማድረግ ያው በተለያየ ሀገር ያለን ሰዎች ያው ኢንቫይት አድርገዋል ማለት ጠርተዋል። እንግዲህ ያው የተመቸው ይሄዳል ማለት ነው። እንግዲህ ለዚህ በመብቃታቸው በጣም ደስ ብሎኛል እኔ። ብዙ ችግሮች አሳልፈዋል፣ ብዙ መጎዳዳት፣ ብዙ በቀሎች፣ ብዙ ልህኝነት፣ ይሄን ነገር ግን በህይወታቸው ውስጥ ትልቅ ነገር ምክንያቱ አሁን ወደ ትዳል ሄዱ አይደል? ካሳለፉት ነገር ትልቅ ነገር ተምረዋል ብዬ ነው የማስበው ምክንያቱም በዛው ወድቀው አለመቅራታቸው፣ በዛው ተጣልተው አለመቅረታቸው ጥሩ ነው። ከወደክበት ነገር እንደገና ተነስተህ ያጠፋሁ ነገር ትምህርት ሲሆን ጥሩ ነው። እንደ ንግግሯ እሷም ይህንን ነገር እንዳንደግም ካሁን በኋላ ብለዋል። እንግዲህ የቀብለበት ቀናቸውንም ተናግረዋል። ወደ ዱባይ ሄደው ከዱባይ ሲመለሱ ደግሞ ሰርግ ሊያደርጉ ነው። መልካም ጋብቻ ይሆንላቸው ከዚህ በኋላ በመሀላቸው ሌላ ሰው ከሚያስገቡ እነሱ በራሳቸው ነገር ራሳቸው ተነጋግረው ራሳቸው ችግሮቻቸውን ተወያይተው ምንድን ነው አብረው እኮ ጓደኛም ሲሆን ፍቅረኛም ሲሆን ባለትዳርም ሲሆን መጋጨት የግድ ነው። አንድ የሚያጋጫቸው ነገር አይጠፋም። ግን ያንን ነገር ማንም ሰው ጣልቃ ሳይገባባቸው ሁለቱ ተወያይተው ፈትተው መጨረስ፣ አንደኛው የአንደኛውን ንዴት እስከሚበርድ ድረስ መታገስ በቃ ሁለቱም እኩል ሆት መሆን የለባቸውም። በአንድ ንዴት ውስጥ መግባት የለባቸው። መደማመጥ፣ ችግሮቻቸው መፍራት ራሳቸው መፍታት ነው ያለባቸው። ሶስተኛ ሰው በመሀል ማስገባት አያስፈልግም። ጫን ያለ ነገር ደግሞ ከመጣ ቤተሰብ አለ፣ ቤተክርስቲያን አለ፣ የቤተክርስቲያን አሉ ትላልቅ ሰዎች፣ ከቤተሰብ ካለፈ ማለት ነው። እንደዛ ማድረግ ነው ያለባቸው። ትምህርት ተምረዋል ብለን እናስባለን እንግዲህ። መልካም ጋብቻ ይሁንላቸው። ቅድም የረሳሁት ግን በሀይሚ ጉዳይ ላይ አንዳንድ ሰዎች ትላንት በተደረገው ፕራንክ ላይ አንዳንድ ነገሮች ስትሉ ሲዘዋወር አይቻለሁ። ይህንንም ሳረሰው ትንሽዬ ብዬ ብናገር ብዙ ሰዎች አላመናችሁበትም። አሁንም አንድ ክፍል እንዳደሩ እናኛን ለማስመሰል ነው የሰሩት የተለያየ ነገር ብላችኋል። ግን ኔ ወጥተው ለዚህ መልስ ባይሰጧችሁ ደስ ይለኛል። ሁልጊዜ መልስ መስጠት ጥሩ አደለም። ያንን አድርጉ ሁለቱንም እናምናቸዋለን አያደርጉም ያንን አያደርጉም ለማስመሰልም አይደለም ግን እነሱ ኮመንት አይተው ያንን ለማስተማር ነው ያው አንድ ክፍል እንዳልያዙ የተለያየ ክፍል ለምን ያስፈልጋል እንደዛ ማድረግ እንደዛ ማድረግ ለምን ያስፈልጋል ይህንን ስለምን ከሌላ ክፍል ጠርቷት ምናምን እንዲእንደዚህን አይነት ድራማ አይሰሩ ሌላ ክፍል ነበረች፣ ከሌላ ክፍል ጠራ። ያን ደግሞ ብዙ ኮሜንት ላይ አንዳንድ ሰዎች አብረውን ያደሩት አብረውን የሚያድሩት አብረውን ያሉት እንደዚህ ነው እየተባለ ሲወራ የነበረውን ነገር ለማስተማር ነው ያንን ያመጡት። እንደገና ለምን ቁምጣ ለበሰች ላላችሁት አገሩ ሙቀት ነው። እዚህ እንኳን እኛ ያለንበት በስንት ጊዜ ነው? ወደ ሐምሌና ነሐሴ አካባቢ በጣም ሙቀት የሚመጣው። በዛ ሰዓት ቁምጣ አድርገን ነው የምንሄደው። የምንተኛው ስንተኛውም ቁምጣ የሆነ ቢጃማ ነው የምናደርገው። በጣም ኃይለኛ ሙቀት ነው የሚመጣው ሲመጣ ወደ ሐምሌ ወደ ነሐሴ አካባቢ በዛ ሰዓት ስንሄድ ራሱ እንኳን አደለም አሮጊቷ ሴትዮ በጣም አረጀች የምትሏት ሴትዮ እኛ ገር ቢሆን ቄንጥ እናወጣላታለን አለን ይቺ በዚህ እድሜዋ አትከበርም እንዴ እንዴት እንደዚህ ለበሰች የምንለው እዚህ አገር ቁምጣ አድርገው ነው የሚዘሩት ሀይለኛ ሙቀት ሲሆን እንደዛ ነው አረብም አገር ዱባይም በብዛት እና በሙቀት ያደረገችው ነው ደግሞ እንደዛ ሆናን ብትመጣ ልጅ ጓደኛዋ ነው ብሩክ ማለት የቅርቧ ሰው ነው ጓደኛዋ ነው የቅርቧ የሆነ ሰው ነው ታምነዋለች ብዙ ለአብረው አሳልፈዋል፣ አመት ሆኗቸዋል አይደል? ብሩክን ጠንቅቃ ታውቀዋለች፣ ምን አይነት ሰው እንደሆነ። ሌላ ሰው ጋር ቢሆን እኔ አሁን ባለቤቴና የሌላ ማላቀው ጓደኛ ሆን የውጭ ሰው ሲመጣ የማሳየው አለባበስ አንድ አደለም። ቁምጣም አድርጌ እንደሆነ ቶሎ ብዬ በላዩ ላይ የሆነ ነገር ምናምን ላደግ፣ የምታከብሩት ሰዋል፣ እንደዛ ልናደርግ እንችላለን። ግን እሱ ጋር ነው የምትሄደው፣ ምን አስወለቅ ታውቀዋለች፣ እኮ አብረው ብዙ ነገር ያሳለፉ ሰዎች ናቸው። እና ለሱ አዲስ ነው እንደ የእሷ ቁምጣ መልበስ የእሷ እንደዛ መልበስ። መጣች ራት ልትበላ ነው ራበኛለች። ራቷን በልታ ደግሞ ትወጣለች። ስለዚህ የተለያየ ነገር የምትናገሩ ሰዎች አንዳንዴ ያስተውሉ ከብሩክና ሀይሚ የሚናገሩትን አንዳንድ ከተናገሩት አንዳንድ እንደው ቃላት እየለቀማችሁ የማይሆን አስተያየት አትስጡ። ያንን ነገር እኔ አንዳንዴ የሳሳትን ደጋግማችሁ ውስጥ ዩት ቪዲዮቸውን ደጋግማችሁ እዩት። ያልገባችሁ ነገር ካለ እንደዛ ብዬ ነው የማስበው። ምንም ችግር የለበትም። ሙቀት ነው አገሩ። እንደገና ብሩክ ሌላ አዲስ ሰው አይደለም። ሌላ የማታውቀው ሰው አይደለም። በጨለማም የማታውቀው ሰው ላይ በራንኳኩታ ሄዳ አታገኘው። እሱ ስለሆነ ነው ስለምታምነው ነው እንደዛ ሆነ ሄደችው እና እንደዛ የምታደረግ ልጅ አይደለችም። ሁላችሁም እንደውም በጣም ጨዋ በጣም ጥሩ ልጅ እንደሆነች ነው ስትናገሩ እምሰማው። ስለዚህ ያልሆነ ስም አትስጧቸው። ብሩክ ያደረገው ነገር ትክክል ነው። ፕራንክ ለመስራት ነው። ምን ይስሩ እነዚህ ልጆች ለመስራት ነው። እሷን ፕራንክ ለማድረግ ነው። የእሷን ጨዋነትም ለማሳየት ነው የተጠቀመው እነዛን ነገሮች እና በመሀል ክፍተት ባትፈጥሩባቸው፣ በእነሱ ላይ የማይሆን ስም ባትሰጧቸው ደስ ይለኛል። እኔም በጣም ስለምወዳቸው ይችን ለማለት ስለፈለግኩኝ ነው። በቃ ዛሬ በትንሹ እንግዲህ ፈታ አድርገናል። የተለያየም ደግሞ ማርክም ዛሬ ጓደኞቹን ይቅርታ ጠይቋል። በትንሹ ልናገር ብዬ ነው። ደስ ብሎኛል። እሱም ቀልብና ልቦና ገዝቶ ወደ ራሱ ተመልሶ ጓደኞችን፣ አዎ ተሰምቶኛል፣ ስተሰርቻለሁ ብሎ ይቅርታ ጠይቋል። ነገ ተነገ ወዲያ ደግሞ ቤዚን ይቅርታ ይጠይቃታል ብለን እንጠብቃለን። እንግዲህ እንደዚህ ነው የሰው ልጅ፣ ያጠፋል። ከጥፋቱ የሚመለስ ሰው በጣም ትልቅነት ነው በጥፋቱ በዛው የሚቀርሰው ነው መጥፎ። ያው የሰዎችን ምክር ሰምቶ ወይም ደግሞ ቆም ብሎ አስቦ አመዛዝኖ በንዴት የወሰነውን ውሳኔ አገናዝበን አመሳስነን ወደ ራሳችን ተመልሰን ለይቅርታ ለማድረግ ደግሞ ስንነሳ በጣም የተባረከ ሀሳብ ነው። እግዚአብሔርም ደግሞ በዚህ ባደረግነው ነገር ላይ ይከብራል፣ ደስተኛ ይሆንልናል ብለን እናስባለን። ለዛሬ እነዚህን ካልኩኝ በቃኛል። በጣም የሚወዳችሁ የምትከታተሉኝ ሰዎች ስላዳመጣችሁኝ አመሰግናለው። እኔ የምወዳችኋለው። ሰላም ሁኑልኝ።